ስልኩ ከየት አገኘው? እንግዲህ ለረዥም ቀናት ባህር ላይ የቆየ አስክሬን ነው። አሁን እየተንሳፈፈ ወደ ውጭ እየወጡ እንደሚያሳየው ከሆነ አስክሬኑ የአንድ ቀን የሁለት ቀን ወይም የሶስት ቀን አይደለም፣ በጣም የቆየ አስክሬን ነው። እስከ ሳምንት ድረስ የቆየ አስክሬን እንደሆነ ያሳያል። እናም እየተንሳፈፈ ነው እየወጣ ያለው እኛም እያወጣ ነው ነው ያለ ነው ብሎ የት ያገኛል? ተንሳፍፈው ከአስክሬኑ ተንሳፍፎ ተንሳፍፎ ከወጣ አስክሬን ከኪሳቸው ውስጥ የተለያዩ መታወቂያዎች እንዲሁም ደግሞ ጉርዱ ፎቶዎች ምናምን አግኝቶ እዛ ላይ ባገኛቸው ስልክ ቁጥሮች የሳውዲ አረቢያ ቁጥርም ተጽፎ ስለነበር ያንን ቁጥር ይዞ ምናልባት ቤተሰቦቻቸው ሊኖሩ ይችላል። ወላሂ ዛሬ በጣም አሞ ነው ሀቂ ጋ አይኔ ራሱ በቃ ብር ነው ያለው። ትላንትና ብሪክስ ሀበሻው ጋር ቴሌግራም ገብቼ የሞቱትን ልጆች አየኋቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦቼ ሰላም እንደተናችሁልኝ፣ ሁላችሁንም ሰላም ብያለሁ። ትላንትና ብሬክስ ሀበሻ ሀበሻዊ እየለቀቀው ቴሌግራም ቻናሉ ላይ አይቼ ነበር። በእውነቱ ፊቴ እንደምታዩት አይኔ እንቅልፍ አልተኛ። አሁን ቁጭ ብዬ ነው ያደርጉት። ዋ ነብሴ፣ ዋ ነብሴ፣ በምንድን ነው የምንጠፋው እናንተ? በቃ ግማሾቹ ፊታቸው የለም ግማሾቹ እጃቸው ይሄ ጣታችን ይሄ እንዳለ ክንዳችን አንስቶ ጣታችን ጥፍራችን ድረስ የሆነ ፀሐይ መጥቶት ዛፍ ቲደርቅ የሆነ በረሃ ሲሆን ፀሐው ሲመታ እንዳለ ዛፉ ላይ ያለው እንትኖች ይወርቃሉ አይደለ? ቀጠሎቹ በቃ ሰውነቱ ሁሉ ወጥቶ አጥንቶቹ እንደዚህ ነው የቆሙት። እንደዚህ ታቃላችሁ? እንደዚህ እንደዚህ ነው ያሉት። ይሄ አጥንታችን ከዚህ አንስቶ እስከዚህ ጥፍራችን ድረስ አጥንቶቹ እንደዚህ ብትንትን ነው ያሉት። እንደዚህ እውነት እነዚያ ተሰብስበው ነው የእኛ ጥንት የሆነ ስላልኩት። በቃ ከዛ ሴትም አለች አንዲት እህታችን፣ ወይኔ ጌታዬ ሆይ፣ ያለመታደራችን፣ ወላሂ እንቅልፍ አልተኛሁም። በቃ እዛ እዛ ቻናል ላይ ገብቶ ያየ ሰው ጤነኛ የሆነ ብዬ አላስብም። ታውቃላችሁ እኛ ሀበሻ ጥቁር ነን ግን ጨው ስለበላቸው ጨው ስንት ስላላቸው ማለት ነው ያኔ ውሃ ነው ታውቃላችሁ ተነፋፍተው ንፍትፍት ብለዋለን እንግዲህ ከዛ በቃ ነጭ ሊጥ ሊጥ ሊጥ ነው የሚመስሉት ሰውነታቸው ያኔ ተነስቶ አልቆዳቸው የለም ስብሃናላ አላየህ በምን አይነት አካሃር ነው የምንሄደው በምን አይነት አማሟት ነው የምንሄደው ለዚች እንባለለታል ለዚች ለማገኘት እንሮጣ ስቅር የምትቀረው አለም አሁን በዛ መንገድ ላይ ስንቶች በዛ መንገድ ላይ አሁን ስንቶች ሀሳብ አላቸው፣ ስንቶች ሀሳብ እንሰንቀዋል፣ ስንቶች ትልቅ ደረጃ ላይ መድረስ ፈልገዋል፣ ስንቶች የሆነን ማድረግ የሚፈልጉት ነገር አለ። በቃ ተበድረው ይወጡአሉ አነሳሃለሁ የሚለው ተስፈኛ ብዙዎች አሉ እና በጣም ያሳዘነኝና በጣም ያሳዘነኝ ነገር እጅግ በጣም ልቤን የነካኝ ነገር በቃ ግማሹ መስቀል አድርጓል። መስቀሉ መታወቂያው እዛ ላይ አለ። እውነት ግን እንደዚህ ነው የኛ ህይወት የምጠፋው። በቃ እኛ እንደዚህ ሰዎች ነን። በእውነት እንደዚህ አይነት ሰዎች ነን። ስብሀና አላህ፣ ስብሀና አላህ፣ ስብሀና አላህ። እኔ እንቅልፍ አላየሁም፣ አልተኛሁም። በእውነት እውታ ኔ ብር እንዳለ ነው፣ ሳለቅስ ነው ያደርጉት። ከዛ በቃ ልቤ ላይ የሆነ የሚሰማኝ ስሜት የሆነ ምን ልበላችሁ በቃ ምን ምን ልግለጠው? በምን አይነት ቃላት ልግለጠው? በምን አይነት በምን አይነት ስሜት ልናገረው? በምን አይነት ስሞራኔ ላወራው? እጅጉን እኔ በርግጥ ከአሁንም በፊት ሰው ሞት እጅጉን ግን ያሳዝናል እያልን ቢሮ እንሰራለን። ግን ሞቴን ያሳምርልኝ ሳምርልኝ ያላችሁ በእውነት ሞታችንን ደዋይ ስታደርጉ ሞታችንን አሳምርልን። የክብር ሞት ሞት ነው። እነዚህ ልጆች እንግዲህ ብሬክስ እንደተናገረው እንደሰማቸው ምንድን ነው ያለው? ውሃው እየተፋቸው ነው ነው ያለው። ገባሽ ውሃው እየተፋል። እኔ ግን አሳ እስከ አንድ እስ አሳ ይበላቸዋል። የአስራ አራት ሆኑ የአሳ ቀለብ ሆኑ አሳ አልበላቸው ማለት ውሃው ነው የበላቸው፣ ጨው ነው የበላቸው፣ ጨው ነው የጨረሳቸው እንጂ አሳ አይደለም። ያኔ አሳ በልቷቸው አይደለም እንዳለ ሰውነታቸው፣ ፊታቸው፣ ምናምን አካላቸው እንዳለ ወይኔ እናት፣ ወይኔ መከረኛዋ እናት። ከዛ ላይ ግን ማን እንደሞተ ማን እንደሆነ አይታወቅም። የተወሰነ ከእንትኑ ባህሮ ላይ ባህሩ ሲያመጣቸው የመኒው ግልብጥ ግልብጥ እንደት እኔ ለማየት ለማየት ልብ ጠየቀኝ፣ ለማየት ልብ ጠየቀኝ፣ ለማየት እሱን ለማየት በጣም እንትን አልኩኝ። የመኒው ግልብጥ ግልብጥ ሲያደርጋቸው መታወቂያ ለመፈለግ ለመፈለስ ሲገለባበጣቸው በቃ የእኔ ሰውነት ልክ እኔ እንደገለበቅኳቸው እንደነካኋቸው የእኔ ሰውነት ቅድድ ቅድድ ነው የሚለው። ሱብሓነላህ ላይላ ይለላ አላዬ። በምን አይነት መንገድ ነው መሞተ? ጌታ እንዲ ወላድ እንዴት ነው ከቶ ይህን ይህ አይነት አሁን በባህር የሄደባት ሁሉ ይህን መከራ ስሰማ፣ ይህን ችግር ስሰማ፣ ይህን አይነት ሙሲባ ስሰማ፣ ይህን አይነት ሀዘን ስሰማ ምንትል ምንትል የዝህን አይነት የዝህን አይነት መረዳት እኮ አንድ ጊዜ ማለት ነው፣ አለኝ እያሉ ተስፋ እያረጉ ከመኖር መረዳት ትልቅነት ነው። ባካችሁ ወንድሞች እህቶቼ፣ በባህር ብላችሁ የምትሄዱ ሰዎች ይቅርባችሁ። አቃለሁ ሀገራችን ላይ ሰላም እንደሌለ፣ አቃለሁ ሀገራችን የተረጋጋ ህይወት እንደሌለ አቃለሁ። ህይወታችን ኢትዮጵያ ላይ እየተመሰቃቀለ እንደው ሀገራችን በጦር በዚህ ጦር በዚሁ ችግር በዚሁ በጣም ችግር እንደሆነ አቃለሁ። ይቅርባችሁ በእውነት የቅርባችሁ። ዱባይ ሄደው በደላላ በጣም ስቃይና መከራ ነው። ሳውዲ አረቢያ ስቃይና መከራ ነው። እባካችሁ ሌባ ባልበዛበት ሰዓት እኛ መተናለን። ዛሬ ሌባው በዝቷለን። በእውነት በጣም ሌባው በዝቷል። እናትን ስትወጣ እናቴ ይመለስልሻለሁ፣ እናቴ ይመጣልሻለሁ፣ እናቴ ይህን አረግልሻለሁ ብሎ ነበር ልጅ የወጣው። ዛሬ ግን ይሁ በረሃ በላው። ዛሬ ግን ይሁ ውሃ በላው። ዛሬ ግን እናት በሀዘን ተሞላች። እናት መከራዋን አይታ አሳድጋ ተሸክማ ስንት መከራዋን አይታ ከዛም በኋላ እንደገና ሌላ መከራ እና ላ ረጁ አውዝ ብላ ምንሸጣ ረጅ አላዋዬ አንተ ጠብቀን የአውረፕ ከመከራ ሁሉ ነገር አንተ ሰውረን። ሞት ፍርድ ነው ለማንም አይቀርም። አላህ ይጠብቀን። በእውነት አላህ ይዘንልን። አላህ እንደው ከእንዲህ አይነት መከራ ይጠብቀን። ከእንዲህ አይነት ሀዘን አላህ ያወጣን። ሌላ ምንም የምለው ነገር የለኝም። ይሄ ልቤ እንዴት እንደታመመ በነገራችን ላይ ለባችሁ መታመም ካልፈለጋችሁ ያላያችሁ ካላችሁ ኮሜንት ላይ የብሬክስል ሊክ ስም አስቀምጣላችኋለሁ እየ ከባችሁ ማየት ትችላላችሁ። እዚህ ጋር የማወራው ወሬ ውሸት የሚመስላችሁ ይኖራልእና ገብታችሁ ሁት ገብታችሁ እውት መታማም ከፈለጋችሁ፣ እንቅልፍ ማጣት እኔው ፊት ብጥ ብሏለን። ይህ አይነ ጥቁር ብሏል። ይህ አይነ ጥቁር ብሏል። ምክንያቱም አልተኛሁም፣ ቁጭ ብዬ ነው ያደርኩት። እንቅልፍ አጣሁ። በምን አይነት ሞራል ለተኛው? በምን አይነት ስሜት እንቅልፍ ይውሰደኝ? በምን አይነት ደስታ እንቅልፍ ይውሰደኝ? እኔ ምንድን አይነቱን የነ ሞተውን ያልኩት ሁለተኛ በቃ አንደኛው ማለት ነው። አውዝ ቢላ ጌታ ሆይ አንተ ጠብቀኝ። ረብን ስ እንደመሞት መሞት የመሰለኝ የመሰለኛ እንዳለ ይሄ ሰውነቱ ተስቧለን የለም ተስቧል። ጣቶቹ እንደዚህ ይሄ አጥንታችን ሰንበሌጥ ሰንበሌጥ ነው የሚያክለው በቃ። የአላህ ጌታ ሆይ በምን አይነት ቃላት ልግለጠው? በምንስ አይነት ቃላት ልናገረው? በምንስ አይነት ቋንቋ ለብረው በእውነት ፊቴ እብጥ ብሎ እንቅልፍ አልተኛውም። በቃ ቁጭ ብዬ ነው ያደርኩት። ቁጭ ብዬ በቃ አየሁት አየሁት አየሁት፣ ልቤ ያዘነደቁ በቃ ግምታለ ልቤ እና ይህን ሊንክ ለምትፈልጉ ከፈለጋችሁ እልክላችኋለሁ፣ ኮሜንት ላይ አስቀምጥላችኋለሁ። ሂዳችሁ ገብታችሁ ታማችሁ ማዘር ከፈለጋችሁ ከዛ የተረፈ ውድና የተከበሯችሁ ቤተሰቦቼ